በቂሳሪያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉህ አሉ። ሌሎቹም ኤልያስ ነው ይሉሃል። ኩሌቶቹም ኤርሜያስ ነው ይሉሃል። ያም ባይሆን ከቀደሙት ነቢያት አንዱ ነው ይሉሃል አሉት። ምመላአኩ ከቅዱስ ገብርኤል ረድኤት በረከት ያሳትፈን ነዘበሰማ

ክቡር መምህር ብርሃኑ የዚህ የወረዳ ቤተ ክህነቱ ሊቀ ካህን፣ ክቡር መምህራችን መምህር ሞላ የሀገረ ስብከታችን የትምህርትና ስልጠና ክፍል ኃላፊ፣ የብሕንሳ ሚዲያ አባላት፣ አካላት፣ አባቶች፣ አረጋውያን፣ የሀገር ሽማግሌዎች፣ በዚህ የተሰበሰባችው ካህናት አባቶች፣ ዲያቆናት፣ ወንድሞች እንዲሁም አባቶችና እናቶች እንዲሁም ሕፃናት እንደምን ዋላችሁ? እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እልል ብላችኋ አመስግኑ። እግዚአብሔር ይመስገን። እንግዲህ ብፁዕ አባታችን አቡነ ሕርያቆስ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በከመተጋባይ ክሙ በዛቲ ዕለት ከማሁ የአስተጋባይ ክሙ በደብረ ጽዮን ሰማያዊት በዚህ ቀን በዚህ ቦታ እንደተሰበሰብን በመንግስተ ሰማያት እግዚአብሔር አምላካችን ባንድነት ይሰብስበን። ክቡር መልአከ ሕይወት ቀሲስ ንጉሴ የሀገረ ስብከታችን ስራ አስኪያጅ፣ ክቡር ሊቀ ካህናት ሞላ የስብከተ ወንጌል መምሪያ ኃላፊ፣ ክቡር መምህር ብርሃኑ የዚህ ታላቅ ወረዳ ሊቀ ካህን እና የወንጌል አስተማሪ ክቡራን ካህናት፣ ሊቃውንት እጅግ የተወደዳችሁ እግዚአብሔር አምላክ የሽበት ዘውድ በላያችሁ ላይ የደፋላችሁ ታላላቅ አባቶች፣ እናቶች እዚህ ያላችሁ ሁላችሁ እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መልእክቱ ግሩም በሆነ መልኩ ተላልፏል። ምንም የምንጨምረው ነገር አይኖርም። ክቡራን የሆኑ ታላላቅ ሽማግሌዎች በቤተ መቅደሱ አውደ ምሕረት ላይ ቆመው የምስጋና በረከት ሲያወርዱ ማየት ነፍስን በሐሴት ይሞላል። የሀዲያ ሽማግሌ የረገመው የተረገመ የመረቀው ደግሞ የተመረቀ ይሆናል የሚለው ሀገራዊ አባባል ብቻ ሳይሆን በኛ ህይወት ላይ ወደ ገጠር መተን የአባቶችን የአንደበት ቃል ሰምተን አባቶች መርቀውን ከሄድን በኋላ በህይወታችን ላይ የሚመጣው ለውጥ ምስክር ነው። ይሄ ምረቃ የሀገር ባህል ብቻ ሳይሆን መጽሐፍ ቅዱሳዊ እውነታ ነው። በኦሪት ዘፍጥረት መጽሐፍ ከምዕራፍ ሀያ ጀምሮ ዝም ብለን ስናነበው የበረከት ትርጉም ምን እንደሆነ ይገባናል። ባረኮ ያዕቆብ ለይሁዳ ወልዱ ሀሎ ንጉሥ ዘይወፅ ምኔተ ያዕቆብ ልጁን ይሁዳን መረቀው ይልና ከአንተ ከወገብህ ንጉሥ ይወጣል። ነገሥታት በእስራኤል ታሪክ ውስጥ የይሁዳ ነገዶች ናቸው። የይሁዳ ነገድ ነገደ ይሁዳ ነገስታት ናቸው። ነገደ ሌዊ ካህናት ናቸው። ተመርቀው ስለመጡ ተባርከው ስለመጡ እንደዚህ ሆናችሁ በእድሜ በጤና ቆማችሁ ስናያችሁ ምድሪቱ ላይ አሁን ባለው እውነታ ሰላምና ጸጥታ የሰፈነበት የበረከት አካባቢ የወደቀው ፍሬ ሁሉ የሚበቅልበት የታጨደው የሚዘራው የሚበቅልበት የሚጎመራበት ለፍሬ የሚበቃበት ምድር ነው። ለምን ይመስላችኋል? አባቶቻችሁ አያቶቻችሁ፣ ወይም አያቶቻችን አባቶቻችን ስለ ባረኩ ምድሪቱን ስለመረቁ ስለ መረቁ ነው መርገመ አብ ይሰብር አዕፅምተ ወመርገመ እም ይሰሩ መሰረተ ይላል፣ የሶሎሞን መጽሐፍ። የአባት እርግማን አጥንት ይሰብራል፣ የእናት እርግማን ደግሞ ይብሳል፣ መሰረት ይነቅላል ይላል መጽሐፋችን ከአባት ከእናት እርግማን እግዚአብሔር ይጠብቀን። የአባት የእናት ምርቃ ምን እግዚአብሔር በሁላችን ላይ ያሳድር። አሁን የተመረቀው ምርቃት፣ የተላለፈው ቃለ በረከት በሁላችሁ ላይ ይደር። እግዚአብሔር ጸሎታችሁን ይስማ፣ ልመናችሁን ይቀበል። የተወለዱት ይደጉ፣ ሽማግሌዎች በህይወት በጤና በደጃቸው ቆይተው ይመርቁ እግዚአብሔር አምላክ ዝናሙንና በረከቱን አይን ፈገድ ሀገራችንን ኢትዮጵያ የሰላምና የበረከት ምድር ያድርግልን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔርን እናመስግን።